በድሬዳዋ ከተማ ከሚገኙ መናኸሪያዎች መካከል አንዱ የሳቢያን መናኸሪያ ነው። መናኸሪያው በየቀኑ በሺዎች የሚቆጠሩ መንገደኞችን ያስተናግዳል። ነገር ግን የአሰራር ስርዓቱ ዘመናዊ ባለመሆኑ በተጠቃሚዎች ዘንድ ቅሬታን ሲፈጥር ቆይቷል። አሁን ግን እየተሰራ ባለው መናኸሪያውን የማዘመን ስራ ተጠቃሚዎችና አሽከርካሪዎች በፊት ሲደርስባቸው የነበረው እንግልት እንደቀረላቸው ይገልጻሉ። ከዚህ በፊት ሁሉም መኪና በየቦታው ነበር ሲቆም ነበር። አሁን ሁሉም ተሽከርካሪ ለራሱ የሆነ ቦታ ተዘጋጅቶለት መቆሚያ ያለው ሁሉም በየቦታው ማለት ነው እና በጣም ደስ ይላል። በየሁሉም ቦታ ተተ ኖርማል አዲስ ሰው የሚመጣ አይጣፈውም ያለበት ሁሉም መቱን ስለሚቆም፣ ሶስት መኪና አራት መኪና ስለሚቆም ይሄ አንደኛ አዲስ ጥሩ ነገር ይመስላል። የተቀላቀለ ነገር የለም፣ ሁሉም ተለይቶ ነው ያለው። የግቢው አሰራር ራሱ፣ ጽዳቱ፣ መስተንግዶ በጣም ደስ ይላል። ከመንገድ ትራንስፖርት እስከ ጫኝ አውራጅ ከዛም የሚመጡም ሾፌሮች፣ ረዳቶች ጥሩ ነው። መጀመሪያ ማቆሚያ እንኳን አልነበረው። ተሳፋሪም ይጉላላ ነበረ። ፀሐይ ላይ ነበረ። እንደገና መኪናም ስታቆም ፀሐይ ላይ ነው የምታቆም። መኪኖቹ በጣም ይሞቁና ለተሳፋሪ ምቾት አይኖራቸው የላቸውም ነበረ። አሁን ግን ማንኛውም ተሽከርካሪ ያው እንደምታዩት ፓርኪንግ ማቆሚያ ቦታ አለው። ምቹ የሆነ አገልግሎት እያገኘ ነው ማለት ነው። ችግሮቹ በፊቶች ትራንስፖርት እንደልባ እናገኘው መኪና የሚቆሙበትም ሽታዎች ምናምን አሉ። ድሬዳዋ ሙቀት ነው፣ ፀሐይም ነው። ከፀሐይም በተሻለ መኪናቸውን እየተከላከለላቸው ነው። እኛም ደግሞ በፊት ይሞቀን ነበረ፣ አሁን ግን በተሻለ መልክ ራሳቸውን በፓርኪንጉ ላይ ቆመው ስለሚጭኑ የፀሐይን ቱሩን፣ የሙቀትን ቱሩን ቀንሶልናል። ድሮ ነው ረብሻም ነበረ። አሁን በቃ በሰላም ነው። መኪናም በሰላም ሰውኛ እያስተናገዱ ነው ሰዎቹም

መናሃሪያው የትራንስፖርት አገልግሎቱን ምቹና ቀልጣፋ ከማድረግ ባለፈ የኢቲኬቲንግ አገልግሎትም ጀምሯል። ይህ አዲስ አገልግሎት ተጠቃሚዎች ትኬት ለመቁረጥ የሚወስዱትን ጊዜ ከመቀነሱ ባለፈ በትራንስፖርት ዋጋ ላይ ያልተገባ ጭማሪ እንዳይኖር የሚያስችል ነው። በፊት ታሪፍም ምናምን ጨምሩብናል። አሁን ግን ያው ትኬት ራሳቸው አረንጓዴ ልብስ የለበሱ አሉ፣ ቢጫ ሚጥሚጣ ልብስ የሚለብሱ እነሱ ይቆርጡልናል፣ እንሄዳል። ዙሪያን አርካን ከፈላኒያማ በፊት እጅ በእጅ ነበር ትኬት የምንቆርጠው። ኦንላይን መሆኑ አንድም ከመጭበርበር፣ ሁለተኛ ደግሞ በህጋዊ ታሪፍ አገልግሎት እንድናገኝ ያስችለናል። ቀጥታ አስሙት ከፈላይ ጁማ ትኬቱ ያው አንደኛ ከተሳፋሪና ረዳትም አይጨቃጨቅም፣ ከሽፌርም ጋር ሰላም የሆነ ግንኙነት ያለው ስለዛ ኢቲኬቱ አሪፍ ነው ብዬ ነው ማስበው። በግንባታ ላይ ያለው የሳቢያን መናኸሪያ ሙሉ በሙሉ ሲጠናቀቅ የደህንነት ካሜራን ጨምሮ ዘመናዊ ቴክኖሎጂዎች ይገጠሙለታል። እያንዳንዱ የትኛው መስመር ነው ወዴት ነው የሚሄደው ታሪፉን የሚገልጽ መስመሩን ኪሎሜትሩ የሚገልጽ ዲስፕሌይ ቦርድ ይኖረዋል፣ እላዩ ላይ ማለት ነው። ስለዚህ እሱ አሁን አንዱ ገላጭ ነው። ሁለተኛ ያ ዲስፕሌይ ቦርድ ቢሮ ቁጭ ብለህ እያንዳንዱ ነገር ኮንትሮል የምታደርግበት ማለት ነው። እያንዳንዱ ማን ወጥቶ ማን ገባ የሚለውን የምታይበት ማለት ነው። ከካሜራዎቹ ጋር ኢንትግሬት ተደርጎ ማለት ነው። ሁሉም ነገር በሚጠናቀቅ ሰዓት ስጋት እራሱ አይኖርም። መኪና ቆመን ስትሄድ ራሱ ካሜራ ከተገጠመ፣ አንዳንድ ጥንቃቄዎች ከተደረጉ መኪና እንደፈለገ አቁመ መሄድ ትችላለን። እቃም አትሰረቅም፣ ተሳፋሪም ስጋት አይኖረውም ማለት ነው። መናኸሪያው አሁን ላይ ተግባራዊ እያደረገው ያለው የኢቲኬቲንግ አገልግሎት ሙሉ በሙሉ ተግባራዊ ለማድረግ እየተሰራ ነው። ከመናኸሪያ ውጪ በከተማው ያለው የትራንስፖርት አገልግሎትን ለማዘመንም ስራ ተጀምሯል። 97 ፐርሰንት ላይ ደርሶ አሁን በቅርቡ በሙሉ ለሙሉ ተመርቆ ወደ ስራ ይገባል ተብሎ የሚጠበቅ መናኸሪያ ነው። እንግዲህ ይሄ መናኸሪያ ከዚህ በፊት ይሰጥ የነበረው ለተሳፋሪዎች ይሰጥ የነበረው አገልግሎት መጠለያ የሌለው ለፀሐይ ለብርድ፣ ለዝናብ ተጋላጭ የነበረ ነው። ከዛ አንጻር እንግዲህ እንደምታዩት በጣም ዘመናዊ ሆኖ የተሰራ ነው። እንዲሁም ደግሞ ለተሽከርካሪዎች ራሱ በዘመነ መንገድ መቆሚያ የተዘጋጀ ነው። ከዚህ አንጻር ይሄ መናኸሪያ በሙሉ ወደ ትግበራ ለማስገባት በጣም የለቀማ ስራዎች ናቸው የቀሩት። የግንባታ ሂደቱ 97 በመቶ የደረሰው መናኸሪያው በአጭር ጊዜ ውስጥም ተጠናቆ ለአገልግሎት ክፍት እንደሚሆንም ይጠበቃል። በሙሉ ቁመና ኢምፕሊመንት በማድረጉ ላይ የተወሰኑ ውስንነቶች አሉ። ከዛ በተረፈ ግን ሰው ወደ መናኸሪያ መጥቶ ትኬቱን በ በሲስተሙ ቆርጦ አገልግሎት እንዲያገኝ እየተደረገ ነው ያለው። ሌላው ከዚሁ ጋር ተያይዞ በተለይ በአሁኑ ጊዜ በከተማውም ዘመናዊ የሆነ የትራንስፖርት ሲስተም ከመተግበር አንጻር የኢ ሰርቪስ አገልግሎት ተተግብሮ በተቋሙ የሚሰጡ አገልግሎቶች ሁሉ ለሕዝቡ በቀጥታ ኦንላይን ተደራሽ እንዲሆን ለማድረግ በአስተዳደሩ በበርካታ ተቋማት ይህ ኢምፕሊመንት እየተደረገ ነው ያለው። መናሀሪያው በፌዴራል መንግሥት የበጀት ድጋፍ በዘመናዊ መንገድ እየተገነባ ነው።